በስላሴ ስም እናገራለሁ። እንደምን ሆነ አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለዛሬ ለዛሬው ትምህርታችን ያነሳሳኝ ምንድነው ትናንትና ማታ የቢቢሲ ዘገባ አንድ ዶክመንተሪ ፊልም እያየው ነበረ። በአፍሪካ ዙሪያ ያጠነጠነ አፍሪካ ለምን በብዙ በሽታዎች እንደምትጠቃና ህዝቦቿ በጣም ከህጻናት ጀምሮ እስከ ተላላቅ በተለይ እናቶችና ህጻናትን ብዙ በሽታዎች እንደሚያጠቃቸው ለዚህ ደግሞ ምን ሲየው ከማንም ተህዋስያንና ከማንም የበሽታ ማስተላለፊያ መንገዶች ይልቅ ዝንብ ትልቁን አስተዋጽኦ እንደምታደርግ የቤት ዝንብ ብዙ በሽታዎችን ሊያስተላልፍ ከሚችሉ እንስሳት በጣም በላቀ መንገድ እንደምታስተላልፍ ሲናገር እና ይህንንም የቤት ንጽህናንና የአካባቢ ንጽህና በመጠበቅ ብዙ በሽታዎችን መከላከል እንደምንችል የሚዘግብ ነበረ። ይህንን ሳይ አንድ ነገር ትዛለኝ። አንድ ጥያቄ ልጠይቃችሁ ፈልጋለሁ ክርስቲያኖችና ሙስሊሞች ምሳ እየበላችሁ ወይም ደግሞ እራት እየተመገባችሁ ወደ መጠጣችሁ ወደ ምትጠጡበት ውሃም ይሆን ለስላሳ የተለየ ነገር ወደ ምትጠጡበት መጠጥ አንዲት ዝንብ ብትገባ ምን ታደርጋላችሁ? መጠጡን አነሳችሁ ትጠጡታላችሁ ወይስ ትደፉታላችሁ? ይህን ጥያቄ መቼም አንዳንዶቻችሁ እየሳቃችሁ ሊሆን ይችላል። መቼም ዝንብ የገባበት ውሃ የሚጠጣ ከሆነ አይምሮ በሽተኛ መሆን አለበት። እንኳን ከተማ ላይ ያለን ሰዎች ይቅርና በገጠሩ እንኳን እንደዚህ የሚያደርግ ሰው ያለ አይመስለኝም። ምናልባት ሌላ ጥያቄ ስል ጠይቃችሁ እዛው ያለ አንድ የውሃ ምንጭ ወይም ኩሬ ነገር ብታገኙና በዛ ውሃ ላይ የሞቱ ውሾች የሞተ ውሻ እንደው የሰው እዳሪ ሰገራ፣ ምናምን የሚጣልበት ውሃ ቢሆን ያን ውሃ ከናንተ አንስቶ የሚጠጣ ሰው ይገኛል? አንድ ሰው እንደዚህ ባለ ውሃ የሞቱ እንስሳቶችና የሰው እዳሪ የሚጣልበት ቆሻሻ ውሃ ላይ ቁጭ ብሎ አጎንብሶ የሚጠጣ ሰው ብታገኙ ይሄ ሰው ምን መሆን አለበት? ይሄ ሰው የአእምሮ በሽተኛ መሆን አለበት። የአእምሮ በሽተኞች እንደዚህ ሊያደርጉ ይችላል። ምናልባት ምናልባት የሞተ አህያ ያለበት ውሃ ትጠጣላችሁ? የሞተ አህያ ያለበት ብዙዎቻችሁ ይገርማቸዋል። የምን ሆነ አል ዛሬ ይሄንን እንኳን ልንጠጣ ይቅርና እያላችሁ ሊሆን ይችላል። እርግጥ ነው። እንግዲያውስ ዛሬ ወደ መሐመድ አስተምህሮች እንገባለን። ዛሬ የምንጠቅሳቸው ማስረጃዎች ከሀዲስ ነው የምንጠቅሰው። ሐዲስ ታማኝ ከሚባሉ ሀዲሶች እንደምናውቀው፣ ሀዲስ ለሶስት ይከፈላል። ሳሂህ የሚባሉ ሀዲሶች አሉ፣ ሐሰን የሚባሉ ሐዲሶች አሉ እና ዳዒፍ የሚባሉ አሉ። ሳሂህ ማለት ታማኝ ጥርጥር የሌላቸው ማለት ነው። ሐሰን ማለት ደግሞ ታማኞቹ ነው፣ ነገር ግን እንደ ሳሂህ ያልሆኑ ማለት ነው። ዳዒፍ ማለት ግን ትክክል ያልሆኑ ስተት ያለባቸው ማለት ነው። አሁን ዳዒፍ ሀዲስ አንጠቅስም፣ ከሳሂዎችና ከሐሰን ነው የምጠቅሰው። ከሳሂህ ሳሂህ አልቡኻሪን እንጠቅሳለን። ከሀሰኖች ደግሞ ሱነን አቡ ዳውድና ሱነን ኢብን ማጃ እንጠቅሳለን። የመጀመሪያው መስፈርት የመጀመሪያው ትምህርት ምንድን ነው? በሚገርም መልኩ መሐመድ ያስተማሩትን ትምህርት ነው የምናየው። ሳሂህ ቡኻሪ በቅጽ 4 መጽሐፍ 54 ሀዲስ ቁጥር 53 ላይ እንደዚህ ይላል። ናሬትድ አቡ ሁረይራ እንዲዘግበውታል ነቢዩ እንደዚህ አሉ። ኢፍ አ ፍላይ ፎልስ ኢን ድሪንክ ኦፍ ኤኒዋን ኦፍ ዩ ወይም የቤት ዝንብ ወደ አንዳችሁ መጠጥ ብትገባ ዝንቧን ወደ መጠጦ ይንከራት፣ አስገባት፣ ደግማችሁት ም አንድ ክንፏ በሽታ ሲሸከም ሁለተኛው ክንፏ ደግሞ ለህመሙ መድሃኒትን ይሸከማልና ብሎ ነው የሚያሰምሩት ነብዩ። እንግዲህ ምን ታደርጋላችሁ እናንተ አንድ ሰው? ወደ መጠጥህ ዝንብ ብትገባ ገባ ዝንቧን መልሰህ ወደ ዝፍቃት አስገባት፣ ንከራትና ጠጣ። ከዛ በኋላ ለምን ብለህ ብትጠይቀው አይ አንዱ ክንፍ የዝንቧ ክንፍ በሽታ ሲሸከም አንዱ ክንፍ ደሞ የበሽታ መድኃኒት ስለሚዝዛው ይጣፋል እርስ በርሱ ብሎ የሚያስተምር ሰው እንኳን ነብይ ጤነኛ ይመሩ ያለው ሰው ይናገራሉ። ይሄ ከጤና ሳይንስ ጋርስ እንዴት ታዩታላችሁ? በእውነት ትንሽ ለመናገር አይከብድም። ይሄ ነገር እንደዚህ ብሎ ለመምከር ይቀርና ስሰሙት ራሱ አይተቀደዳችሁ።

ነገር ግን ይህ የውሃ ምንጭ የሞቱ ውሾች፣ የወር አበባ ጨርቆችና የሰው ዳሪ የሚደፋበት ውሃ ነው። አሁን እነዚህ ሰዎች እንደዚህ አይነት ውሃ ነው ለመሐመድ የመጡለት። ከዛ በኋላ ደ መሰንጀር ኦፍ አላህ ሪፕላይድ፣ የአላህ መልዕክተኛም እንደዚህ ብለው መለሰ verily water is pure and it's not defiled by anything በእውነት ውሃ በምንም ነገር የማይበከል ንጹሕ ነው ብለው። እንግዲህ እንደዚህ ብላ ያስተምሩናል። ደግሞ ነብዩ የሞተው ውሻ ያለበት የሴቶች የወር አበባ እንትን ያረገበት ያረጉበትን ጨርቅ በዚያን ጊዜ ጨርቃቸው እንደዚህ የተጠቀሙበትን ወይም በአሁኑ ሞዴስ መሰለኝ የሚጥልበት የውሃ ምንጭ ነው። እዛው ይጥላሉ። ይሄን ብቻ አይደለም። የሰው እዳሪ ወደዚህ የሚፈስበት ነበረ። አንድ ከዚህ ውሃ መጡለትና ለሙሐመድ እንካጠጣ አጠጣ። ነገር ግን እንደዚህ እንደዚህ አይነት ቆሻሻ ውሃ ነው ብለው ከሙሐመድ በላይ እንደዚህ ስለ ቆሻሻ ነው ያስባሉ እነዚህ ሰዎች። መሐመድ ግን አለ፣ አይ ውሃ እኮ በምንም ነገር ሊቆሸሽ አይችልም። አሁን ሙስሊሞች እንደዚህ አይነት ውሃ ትጠጣላችሁ ወይ? እውነቱም ነብያችሁ ወይ? የሚወርድለት ነብያችሁ፣ ከገነት ሁሉ በላይ ከመላእክት ክብር የሚከብረው ነብያችሁ ውሃ በምንም ነገር ሊበከል ሊቆሽ አይችልምና ጠጡት እያላችሁ ትጠጣላችሁ ወይ ነው ጥያቄው። ይህ ከጤና ሳይንስ ብቻ ሳይሆን እንዲያው ከአእምሮ ስናስበው አንድ ጤነኛ አእምሮ ያለው እንደዚህ ብሎ ይናገራል? እኛ የሚያስፈልገን እንደዚህ የሚመክረንን እኛ የምንጠብቀው ተጠብቀው የሞተ ውሻ ያለበትን ውሃ ጠጡ፣ ዝንብ ስትገባ ደግማችሁ ፍዝ ፍቃውትና ውሃውን ጠጡ የሚመክረን የሚመከራን አይደለም። በኦሪት ዘፍጥረት ምዕራፍ 15 ቁጥር 23 ላይ እንደ ነቢዩ ኤልያስ እንደዚህ ነው ያደርገው። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡ አልቻሉም፣ ስለዚያ የዚያ ስፍራ ስም ማራ ተብሎ ተጠራ ይላል። እኔ መራራ ውሃ ነበር፣ መራራ ውሃ። ህዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ፣ አሙሴ ጠይቁት ሙሴም ወደ እግዚአብሔር ጮኸ፣ እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ ይላል። የእግዚአብሔር ነቢያት እንደዚህ ያደርጋሉ። የመረረ ነገር ያጠፍጣሉ። የመረረ ነገር ምን ያደርጋሉ? ያጠፍጣሉ። ሰው አልጠጣ ያለውን ሁሉ እየባረኩ እና እየቀደሱ ለጤንነት እንዲስማማ ያደርጋሉ። ነብይ የተባሉት መሐመድ ግን የመራራውን ይቅር እና እንደዚህ አይነት ቆሻሻ የሆነ ውሃን ጠጡ፣ ችግር የለውም ውሃ ኳ ምንም አይበከልም ይሉ ይመክሩናል የትኛው ነው ጤነኛ አይምሮ ያለው ሊቀበለው? የተገባ የትኛው ነው የህይወት ቃል? የትኛው ነው ከፈጣሪ የተላከው የሚመስለው? ታዲያ እናንተ ቅር ሌላቸው ይችላል ግን የእናንተ መጽሐፍት ናቸው ሀዲሶች ናቸው እንደዚህ ነው ሳይሆች ሳይ ሐዲሶች ሐሰን ሐዲሶች ናቸው የሚናገሩት። እንግዲያውስ መሐመድ ነብይ ነው መቀበል ስላላቸው መሐመድ በዚህ አኳይ ነብይ ነው ማለት የሚል አይምሮ አለን። እስኪ ወደ ሶስተኛው ወደ አራተኛው ነጥብ እንሸጋገር።